የኢትዮጵያ ሀገራዊ ጥቅም ላይ ሲመጣ የፖለቲካ ልዩነቶችን እና ክፍተቶችን የዘለለ ስራ መስራት እንደሚቻል አመሳካሪ የሆኑ ታሪካዊ እንደ ታላቁ የህዳሴ ግድብ አይነት እንደ ባህር በር የሚመለከት ሁለተኛው አድዋ የሚባልበት አመክኖ አለው። የታላቁ ህዳሴ ግድብ የራሱ የሆነ ልክ ኮሎኒያሊዝምን መጀመሪያ ላይ እምቢ ብለን ጣሊያኖችን ወደ ቤታቸው የመለስንበት ታሪክ ኢትዮጵያ ፈርቀዳጅ እንደሆነች ከኛ ተከትሎ ሌሎች ጥቁር ህዝቦች፣ ካሪቢያኖች ፒፕል ኦፍ ከለር የምንላቸው ለካ ጥቁር ህዝብ ነጭን መክቶ መመለስ ይችላል የሚለው ፈር የቀደደችው ኢትዮጵያ ናት በአድዋ። ከዛ በኋላ ቀኝ ግዛት የመጀመሪያው ቀኝ ግዛት ካቆመ በኋላ ሁለተኛው ቀኝ ግዛት ወይም ኒዮ ኮሎኒያሊዝም የሚባለው ቀጠለ። እሱ ደግሞ በገንዘብ ተቋማት፣ በዓለም አቀፍ ተጽዕኖዎች፣ በእርዳታ ተቋማት በመጠቀም እነኚህን በፊት በቀኝ ይገዙ የነበሩ ሀገራትን ከርቀት በልጓም የመያዝና የመጎተት የራስን ፍላጎት የማስደረግ የመበዝበዝ ስራ ነው። ይሄኛው ኒዮ ኮሎኒያሊዝምን ደግሞ እንደገና በመስበር ኢትዮጵያ አሁንም ለሁለተኛ ጊዜ ፈርቀዳጅ የሆነ ስራ ያሳየችበት ነው። እጅ ለመጠምዘዝ ዓለም አቀፍ ተቋማት ከአስራአምስት ጊዜ በላይ ሴኩሪቲ ካውንስል የተሰበሰበበት ኢንተርናሽናል ሞኔተሪ ፋንድ የሚባለውና ወርልድ ባንክ ገንዘብ የከለከሉበት ከፍተኛ ጫና ገንዘብ የፈሰሰበት የኢትዮጵያን በልጓም የመያዝ ሙከራ የኒዮ ኮሎኒያሊዝምን ቀንበር በራስ ህዝብ ከድሃ በቆሎ ጠብሳ ከምትሸጥ እናት ጀምሮ እስከ መንግስት ድረስ ከገንዘብ ጀምሮ እንደኛ ወሬ ጭምር ገንዘብም፣ ንግግርም ሁሉንም ያዋጣ ነፍሱንም ደግሞ ያዋጣ የሞተ ልጆቻቸውን የተሰዉበት ይሄን ሁሉ አድርጎ በራስ ተመርኩዞ መቀልበስ ይቻላል የሚለውን ታሪክ ልክ አድዋ ላይ የመጀመሪያውን ኮሎኒያሊዝም ኢትዮጵያ ፈርቀዳጅ እንደሆነች አሁን ደግሞ በዚህ ፕሮጀክት የሁለተኛው ኒዮ ኮሎኒያሊዝምን መቀልበስ እንደሚቻል ኢትዮጵያ ፈርቀዳጅ እንደሆነች የተለያዩ ሀገራት መሪዎች ጭምር በምርቃቱ ጊዜ የተናገሩት እውነታም ነው። ሊካድ ሊታበል የማይችል እውነት ሆኖ ፊት ለፊት ተጽፎ ያለ ነው እና ታላቁ ስንል የህዳሴ ግድብ እንደ ቁመቱ ታላቅ፣ ስፋቱ ታላቅ፣ ንጋት ሀይቅም ደግሞ ታላቅ ስለሆነ ብቻ አይደለም። የፖለቲካ የታሪክ ታላቅነቱም እነዘራ ያዕቆብ ሲያስፈራሩበት የነበረው የግብፅ አሌክሳንድሪያ አቡን አንልክ ሲሉ እጅ ለመጠምዘዣ የዛሬ ስድስት መቶ ዓመት አጼ ዘራ ያዕቆብ እገድበዋለሁ ይህንን ወንዝ ወይም አዞረዋለሁ ብለው አስፈራርተው አቡን ያገኙበት ነው። በዛ ጊዜ እንግዲህ አጼ ዘራ ያዕቆብ ለመገደብ የሚችሉበት አቅም እንደሌለ ይታውቃል ግን ኢትዮጵያዊነት ውስጥ የዲፕሎማሲ ጫና ለመፍጠር የምንጠቀምበት የኃይል ምንጭ ተደርጎ ሲታሰብ የነበረ ለረጅም ብዙዎች ከኃይለስላሴ የቅድ ጊዜ በኋላ ነው የምናስበው። ኢቭን የዛሬ አምስት መቶ ስድስት መቶ ዓመት ጀምሮ የአባይን ወንዝ መገደብ የኢትዮጵያ የኃይል ምንጭ እንደሆነ የሚያመላክቱ እነኚህ ታሪኮችና ትርክቶች አሉ። አሁን በዚህ ዘመን መወለድ ትልቅ ክብር ነው። ገድበነው ይዘነው ማሳየት የቻልንበት ነው። የታሪክ እጥፋት ነው የሚባለው ለዚህ ነው እና እዚህ ላይ ሲመጣ ኢትዮጵያ ሕዝብ አንድ ሆኖ ነው የሚቆም። በአድዋ ጊዜ በመሀከላችን የነበሩ ከፍተኛ ግጭቶች ነበሩ። ኢትዮጵያ እንደ ሀገር ለመመስረት ለማጽናት ተብሎ የተኬደበት በግዛት ጦርነቶች ተለያዩ ከእስር ቤት ያሉ ሰዎች ጭምር ወጥተው አጼ ምኒልክ ማርያምን አልምርህም ብለው እያንዳንዱ ተከትሏቸው ሄዶ የዘመተበት አካሄድ የሀገር አንድነት ላይ ሲመጣ ሀገራዊ ጥቅም ላይ ሲመጣ እንዲህ ችግሮች ባሉበትም ሁኔታ ክፍተቶች ባሉበት በደሎች ባሉበትም ሁኔታ ኢትዮጵያውያን አብረው መቆም እንደሚችሉ ውስጥም ውጭ የሚያልፍ የሚያመላክት ነው እና ተስፋ ሰጪ ነው። ግን የበለጠ በተቀናጀ መንገድ መስራት ይኖርብናል። ዝም ብለን ዘመቻ ሲሆን ወይም ደግሞ መደፈር፣ መወረር መጣ ስንል ብቻ ሳይሆን ለአብሮነታችንም፣ ለወደፊታችን፣ ለፖለቲካ ለኢኮኖሚያችንም የሀገር ጥቅምንና ሀገራዊ አንድነትን ያማከለና ትኩረቱ እዛ ላይ አድርገን መስራት ብዙ ሀሳብ መሪዎች የሚባሉ ኦፒኒየን ሊደርስ የሚዲያ አንቂዎች የሚባሉት ሚዲያ አንቂ ማለት እንደ ሽንኩርት ነጋዴ ገበያ ሽንኩርት ሲፈልግ ሽንኩርት የሚያቀርብ ማለት አይደለም። ገበያን የሚያነቃ ነው። አይ አንተ የሚያስፈልግ ሽንኩርት ሳይሆን ድንች ነው ብሎ የሚያነቃ ማለት ነው። እና ገበያው ጥብ ክርክሪ ሞር ላይክ ያስገኝልኛል፣ ቪወርሺፕ ያስገኝልኛል ብሎ እሱን መሸጥ አንቂነት አይደለም። አንቂነት ማለት የተኛውን መቀስቀስ ማለት ነው። የተሳሳተን ምልከታ ማንቃት ማለት ኢቭን በማይፈልግበት ሰዓት አታውራብኝ እያለ ራሱ ቀስ ብሎ አሳምኖ ነግሮ ካለበት ከተኛበት እንቅልፍ የማንቃት ስራ መስራት አለባቸው አንቂዎች። ማንቃት መስዋዕትነት ያስከፍላል። ማህበረሰብ ያልደረሰባቸውና ገና ያልተገለጡለት ነገሮች ካሉ እነሱን ማቅናት አንዳንድ ጊዜ ጫና ሊፈጥር ይችላል። መጠላትን መገፋት ሊያመጣ ይችላል። የኋላ ኋላ ግን ውጤት ያለው መስጋናም ያለው ታሪክም ያለው ጤነኛ የሆነውን ነገር ማንቃት ነው እና በብዙ አቅጣጫ ልንሰራ የሚገባው ከመንግስት የሚጠበቅ ከማህበረሰብ የሚጠበቅ ከሃይማኖት ተቋማት የሚጠበቅ ከአንቂዎች የሚጠበቅ ከዲያስፖራ ከውጭ ነዋሪ የሚጠበቅ አለና ድርሻ ድርሻችንን አውቀን ሁላችን ከሰራን ትልቅ አገር ነው ያለን። አሁን ደግሞ የሀገር ህልውና ጋ የተያዙ የሀገር ጥቅም ጋ የተያዙ ትልልቅ ፕሮጀክቶች አንዳንዱ እያለቀው እንደ ግድቡ እንደ ወደቡ አይነት ደግሞ ከውይይት አልፎ አለም አቀፍ ተቀባይነትና ተአማኒነትን እስከ ማግኘት የሄደበት ነውና እዛ ላይ ተባብረን መስራት አለብን።